የዱር ህይወት፣ የዱር ህይወት። ይህ ማውንቴንስ ሚዲያ ኤንድ ኮሙኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። የዱር ህይወት፣ የዱር ህይወት። ሰላም ጤና ይስጥልን! እንደምሰነበታችሁ። ባለፈው ሳምንት የኢትዮጵያ ደን ልማት በደን እሳት ዙሪያ በአዳማ ለሁሉም ክልሎች ባለሙያዎች ያዘጋጀውን ስልጠና የተመለከተ ዝግጅት አቅርበንላችሁ ነበር። ዛሬ የመጨረሻውን ክፍል ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት የምንጋብዘው የፕሮግራሙ ዋና አዘጋጅ አስቻለው ጌታቸውና አርታኢ አበቤ ታደሰ በጋራ በመሆን ነው። ወቅቱ ደረቅና ንፋሳማ በመሆኑ ለደን ሰደድ እሳት መከሰትና መዛመት ጉልህ አስተዋጽኦ አለው። የሚመለከታቸው ባለሙያዎችና ማህበረሰቡ ይህን ከግንዛቤ በማስገባት አስፈላጊውን ጥንቃቄ ማድረግ ይጠበቅባቸዋል። በተለይ የደን እሳት ከተከሰተ በኋላ ከፍተኛ ጉዳት እንዳያስከትል ሳይንሳዊ ዘዴዎችን በመጠቀም እሳቱን ለመቆጣጠር የሚያስችል ስልጠና የኢትዮጵያ ደን ልማት በተለያዩ ጊዜያት ለባለሙያዎች ይሰጣል። በቅርቡም ከሁሉም ክልሎችና ከ ሁለቱ የከተማ አስተዳደሮች ለተውጣጡ ባለሙያዎች በአዳማ ስልጠና ሰጥቷል። ስልጠናው ክልሎች ከየራሳቸው ተጨባጭ ሁኔታ አንጻር ከሚያደርጉት ጥረት ባሻገር የእርስ በርስ ልምድ የሚለዋወጡበት መሆኑን የገለጹልን አቶ ካብታሙ ግርማ በኢትዮጵያ ደን ልማት የተፈጥሮ ደን ጥበቃና እንክብካቤ መሪ ስራ አስፈጻሚ ናቸው። ክልሎች በየራሳቸው ተጨባጭ ሁኔታ የእሳቱን ለመቆጣጠርና ለመከላከል የሚያደርጓቸው ጥረቶች አሉ። ይሄ በተለያየ መንገድ የልምድ ልውውጥ የሚካሄድበት ሁኔታ አለ። አንድ ለምሳሌ ኢትዮጵያ ደን ልማት በየሩብ ዓመቱ ከክልሎች ጋር የሚያደርጋቸው መድረኮች አሉ። የየሩብ ዓመት አፈጻጸም ክልሎች እቅዳቸውን ካቀዱ በኋላ በተለይ ከደን ጥበቃው አንጻር፣ ጥበቃው ብቻ ሳይሆን ከልማቱም ከአጠቃቀሙም አጠቃላይ በደኑ ሴክተር ውስጥ በቅልሉ ያለውን እንቅስቃሴ ክልሎች የየራሳቸውን ሪፖርት በሚያቀርቡበት ጊዜ አንዱም የመድረኩም አላማ ሌላ ጊዜ የምናደርጋቸው መድረኮች ይሄ የዛሬውንም ጨምሮ በየክልላቸው ተጨባጭ ሁኔታ በምን አይነት መልኩ ነው የደን ጥበቃውንና የመከላከሉን ስራ እየሰሩ ያሉት፣ ከተፈጠረ በኋላም ደግሞ እሳቱን ለማጥፋትና ለመቆጣጠር የሚያደርጉት ሁኔታ ምን ይመስላል የሚለውን ጭምር ልምድ የሚለዋወጡበት ሁኔታ አለ። ከዚህ ጋር ተያይዞ ለምሳሌ ዛሬ ላይ የምር ነው መድረክ የክልሎች ሲያነሱ ካየነው አንጻር በክልላቸው በተጨባጭ የእሳት እየተፈጠረባቸው ያሉ አሉ። በተጨባጭ ደግሞ እስካሁን እሳት ያልተፈጠረባቸው አካባቢዎች አሉ። የተፈጠረባቸውም ያልተፈጠረባቸውም ክልሎች ደግሞ በተቻለ መጠን እንቅስቃሴ እያደረጉ እንደሆነ፣ ግንዛቤ እየፈጠሩ እንደሆነ በየደረጃ ያለው የተቋሙን መዋቅር የማንቀሳቀስና ግንዛቤ የመፍጠር እንቅስቃሴ እንዳለ ሲናገሩ ነበር። በተቻለ መጠን በዚህ መድረክ ላይ ይሆናል ብለን የምናስበውና በተሰጠው አቅጣጫ መሰረት ክልሎች በተቻላቸው መጠን ከዚህ ከኢትዮጵያ ን ልማት ባለሙያዎች ከፍተኛ ባለሙያዎች በሚሰጡ ስልጠና ብቻ የመንጠልጠል ሳይሆን የየራሳቸውን ልምድ ተጨባጭ ሁኔታ እያነሱ ሀሳብ የሚለዋወጡበት ምናልባትም ከስልጠናውን በኋላ የየክልላቸውን ተጨባጭ ሁኔታ የተሻለ ኔትወርክ በመፍጠር በስልክም በሌላም የመገናኛ ብዙሃን መረጃ የመለዋወጥ በልምድ የመለዋወጥ ሁኔታዎች ይኖራሉ ብለን እናስባለን። ከዚህ በተረፈ ምናልባት ከዚህ ከ የተለያዩ ግብዓቶችን የእሳት ለመከላከልና ለመቆጣጠር የሚያግዙ ግብዓቶችን ተደራሽ ከማረጋ ረገድ የኢትዮጵያ ደን ልማት በተቻለው መጠን የተለያዩ ድርጅቶችን አጋር አካላትን በማነጋገር በሴክተሩ ላይ እየሰሩ ያሉ መንግስታዊ፣ መንግስታዊ ያልሆኑ ተቋማቶችን በተለይ መንግስታዊ ያልሆኑ ተቋማቶችን በማነጋገር የተለያዩ ግባቶችን በየጊዜው ተደራሽ ለማድረግ የሚሞክራቸው አሉ። በቅርብ ጊዜም በአንደኛው ዙር የተለያዩ የተለያዩ ግባት ለባለሙያው ራሱን ለመከላከል የሚጠቅመው ጨምሮ ለአንዳንድ ለአይቲ መሳሪያ የሚሆን የተለያዩ ግብአቶች ይጠቅማሉ ተብሎ የሚታሰቡት በክልሉ ተጨባጭ ሁኔታና በዚህ ከደን ሳት ከሰደድ ሳት ክስተት ጋር ተከትሎ የመጡ ችግሮችን ለመቆጣጠር ና ለመከታተል ይረዳሉ ተብሎ የሚታሰቡ ግብአቶች እየወረዱ ያሉበት ሁኔታ ነው ያለው። ስለዚህ ክልሎች በተቻላቸው መጠን የሚወርድላቸውን ግብአቶች መጥቶ እንዲወስዱ መልእክት በሚተላለፍበት ሰዓት ቶሎ የመውሰድና ለሚፈለገው ዓላማ ማዋል ላይ ትኩረት መስጠት እንዳለባቸው ዛሬም ባስተላለፍ ነው መልእክት መነጋገር ችለናል። ያው እንደተባለው ግብአት ያስፈልገናል የሚለው ነገር ተነስቷል። ግብአቶች አሁንም በሁለተኛ ዙር ግብአት ተገዝቶ የተቀመጠበት ሁኔታና መጥቶ እንዲወስዱ መልእክቶች ደብዳቤ በደብዳቤ መልኩም የተላለፈበት ሁኔታ የተወሰኑ ክልሎችም ወስደዋል። በሀገራችን ከፍተኛ የደን ሀብት ካላቸው ክልሎች አንዱ የኦሮሚያ ክልል ነው። በክልሉ ተደጋጋሚ የደን እሳት እንደሚነሳ የገለጹት በኦሮሚያ አካባቢ ጥበቃ ባለስልጣን የደን ጥበቃና አስተዳደር ቡድን መሪ አቶ ስለሺ ጀቤሳ የደን እሳት ሲከሰት ከፌዴራልና ከክልል ተቋማት ጋር በቅንጅት እንደሚሰሩ ገልጸዋል። የተከሰቱባቸው አካባቢዎች አሉ። እነዚህ የተከሰቱ አካባቢዎችም እነዚህ የሚመለከታቸውን ተቋማት የመሳሰሉት ከፌዴራል ፌዴራል ኢፌድን ጨምሮ የኦሮሚያ ደን ኤንተርፕራይዝ ፓርኮች የፓርኮች ባለስልጣን ኦሮሚያ ስሪያ ላሆን እነዚህ ውስጥ ተቀናይተን ወደ ተከሰተበት አርሲ አካባቢ ነው የተከሰተ። ጭላለው ጋለማ የሚባል አካባቢ ተከስቶ ነበር። እዛ ላይ በጋራም በቅንጅት ስንንቀሳቀስ ነበር። እዛ ጋር የተከሰተውን እሳት ያው እሳቱን ሳይከሰት ብያዝ መልካም ነበር። ከዛ አልፎ ስለተከሰተ ያንን መቆጣጠር ተችሏል ማለት ነው። እዛ አካባቢ ተከስቶ ነበር። ህብረተሰቡን በማንቀሳቀስ የአካባቢውን አስተዳደሮች ሎካል አድሚኒስትሬቲቭ የቀበሌዎች የወረዳዎችን በማንቀሳቀስ እንደገና ህብረተሰቡን በማንቀሳቀስ ኮንትሮል እያደረግን ያለ ነው። እንግዲህ ወቅቱ ነው፣ ቀደም ብሎ ነው ዘንድሮ የጀመረው። ወደፊት ደግሞ ትልቅ አሁንም ስጋት አለን ይከሰታል የሚል ግን ክልላችን ባለስልጣን መስሪያ ቤቱ በከፍተኛ ሁኔታ እየተከታተለና እየሰራ ነው። በሚዲያም እነኚህ ነገሮች ጥንቃቄ እንዲደረግ በቴሌግራም እና በዋትሳፕ ከክልል እስከ ዞን እነዚህ ነገሮች የጥንቃቄ ስራዎች፣ የቅንጅ ስራዎች፣ የግንዛቤ ማስጨበጫ ስራዎች ሁሉ እየተሰሩ ናቸው ማለት ነው። እንደው ለሰደድ እሳቱ በምክንያትነት የሚጠቀሱት እስካሁን ከነበሩት ልምዶች ምንድን ነው? በዋናነት የሚጠቀሰው እንግዲህ ለሰደድ እሳት የሚቀሙ ሁለት መንስኤዎች ናቸው። ያው የታወቁት በጥናትም በተግባሩም የታዩት ሁለት ናቸው። አንደኛ ናቹራል፣ በተፈጥሮ የሚከሰት ነው። ሌላው ደግሞ ሰው ሰራሽ ናቸው፣ እና አብዛኛዎቹ ሰው ሰራሽ ናቸው። እነዚህም እንግዲህ ሰው ሰራሽ ብዙ ጊዜ አርሶ አደር ና እነዚህ አርብቶ አደር አካባቢዎች የሚንቀሳቀሱ ሰዎች አንደኛ የእርሻ ማሳቸውን ሲያዘጋጁ ከዛ የሚያመልጥ ሊሆን ይችላል። ሌላ ደግሞ ማርቆረጣም ይሆናል። እንደገና ደግሞ ትልቁ አሁን በአሁኑ ጊዜ የሚያን አልፎ አልፎ ወይም ደግሞ እየተከሰተ ያለው በዚህ በግረ የግጦሽ መሬትን ለማዘጋጀት ለምሳሌ ኤሪካ የሚባል አለ ጭላሎ ጋለማ አካባቢ ወይም በአፋን ኦሮሞ ሳቶ ነው የሚባለው ያንን በማቃጠል እንደገና ሪጀኔሬት እንዲያደርግ ነፍ አዲስ ሳር እንዲበቅል ለማድረግ ለእነዚህ ለእንስሳት በተለይ ለበግ ለበግ ምግብነት ያገለግላል የሚል ነው። እና ለነዛ ለመጠቀም ያቃጥላሉ። ነው እንግዲህ ሰዎቹ አንደኛው ያው ለማወቅም ያው ዱሮም እንደዚህ አይነት ነገሮች ይጠቀማሉና ያንን ልማድ ተከትሎ ነው የተጠቀሙ ያሉት። በእነዚህ ምክንያት ነው አብዛኛው በሰው ሰራሽ ነው እና በተፈጥሮ የሚከሰተው በጣም ትንሽ ነው፣ ሬር ነው ብዙም አያጋጥምም። ስለዚህ አብዛኛውን እንዳልኩ በሰው ሰራሽ ወይም ደሞ ሰዎች በሚያደርጉት አንዳንድ ደግሞ ጥንቃቄ ካለማድረግ የሚከሰቱ አሉ። ለምሳሌ ማር ቆረጣ ወይም ደግሞ ሰዎች ስጋራ ማጭቶ ሊወረውሩ ይችላሉ። በነዚህ ምክንያቶችም ይፈጠራል። ግን አብዛኛውን ጊዜ ከማሳ የሚያመልጥ ከእርሻ ማሳ ሲያዘጋጁ፣ እንደገና ደግሞ ለግጦሽ መሬት ሆን ተብሎ የሚያደርጉት ነገሮች አሉ። ማለት በእነዚህ ምክንያቶች ናቸው የሚከሰቱት። በደን ላይ እሳት ሲነሳ ዘርፈ ብዙ ጉዳት እንዳለው የገለጹልን አቶ ድልነሳው ስመኘው በአማራ ክልል የአካባቢና ደን ባለስልጣን የደን ባለሙያ ናቸው። የደን እሳት ቃጠሎ ሲነሳ ከፍተኛ ውድመት ነው የሚከሰተው። የመጀመሪያው እንግዲህ ቦታው ደን ነው፤ ደኑ በራሱ ይወድማል። ሁለተኛ ደግሞ በደን ውስጥ የሚገኝ ሁሉም ብዝሃ ህይወት የዱር እንስሳትን ጨምሮ ከፍተኛ ውድመት ይከሰታል። በሶስተኛ ደረጃ ደግሞ ያው ደን እንግዲህ እንደሚታወቀው አንዱ ፋንክሽን የመሬቱን አጣብቆ የመያዝ ወይም ደግሞ በጎርፍ እንዳይወሰድ ያደርጋል እና የእሳት የደን እሳት ቃጠሎ ከተነሳ ያን ለጎርፍ የተጋለጠ ይሆናል። ሌላው ደግሞ ደን በራሱ ሲወድም ወይም ሲቀጣጠል ሲወድቅ የአፈሩን የመናድ ወይም ናዳ የመፈጠር ችግር ይከሰታል። ከፍተኛ የሆነ ውድመት ነው የሚያስከትለው። ይሄ በነገራችን ላይ ይሄ ፊዚካሊ ወይም ደግሞ እንዲያው አካላዊ የሆነውን ጥፋት ነው በዚህ ልክ የሚገለጸው እንጂ ደን ሲወድም የደን እሳት ቃጠሎ ሲነሳ ከደን የምናገኘውን አገልግሎት በሙሉ ያሳጣናል ማለት ነው። ለሁለት ቀን የሚቆይ ስልጠና እዚህ አዳማ ላይ እየተካሄደ ነው ያለውና፣ እንዲህ አይነት ስልጠናዎችስ እሳትን ቀድሞ ለመከላከል ምን አይነት አስተዋጽኦ ይኖራቸዋል? አዎ ልክ ነው። እንግዲህ ቅድም ስገልጽ እንደነበረው የደን እሳት ቃጠሎ ከተነሳ በኋላ ለመቆጣጠር የእኛ ሀገር እንግዲህ ተጨባጭ ሁኔታ በቴክኖሎጂ ብዙም የታገዘ ስለማይሆን ርብርቡ ምናልባት የመስፋፋት ፍጥነቱን ይቀንስ ይሆናል እንጂ ለማጥፋት በጣም አስቸጋሪ ነው። እና ይሄ ስልጠና መሰጠቱ የቅድመ መከላከል ስራ እንድንሰራ ያግዘናል። በተለይም ሰርጽ ይባላል ወይም ደግሞ ፋይር ብሬክ ይባላል በእንግሊዝኛው። እሱ እንዲሰራ ማድረግ እንደተነሳ ቶሎ ለመቆጣጠር እድል ስለሚሰጥ በሶስተኛ ደረጃ ደግሞ ማህበረሰቡ ላይ ከፍተኛ የሆነ ማነቃቃት ወይም የግንዛቤ ፈጠራ ስራ ሲሰራ ማህበረሰቡ የኔነት ስሜት ይዞ እንዲጠብቅ ስለሚያደርግ ከፍተኛ አስተዋጽኦ ይኖረዋል ብዬ ይጠብቃለሁ። እንግዲህ ይህ ስልጠና እንግዲህ በመጨረሻ እኔ ልገልጽ የምፈልገው ነገር እንደሚታወቀው በየዓመቱ ከፍተኛ የሆነ የደን ተከላ ወይም የችግኝ ተከላ ስራ ይሰራል። በተለይ የግሪን ሌጋሲ እየተባለ የሚሰራበት ስራ እንዳለ ይታወቃል። ነገር ግን እሱን ተንከባክቦ የማሳደግ ሁኔታ ያው እንግዲህ አቅማችን ውስን ነው። እንዳጠቃላይ እንደ ሀገርም ሲታይ፣ በክልል አቀፍም ሲታይ ያንን ስለማውቅ ማለት ነው እና ከዚያ ይልቁንስ ያለውን እንደንመጠበቅ ከፍተኛ ትኩረት የሚሻ ስለሆነ የደን እሳት ቃጠሎ እንዳይነሳ ከፍተኛ ርብር ማድረግ ከተነሳ ደግሞ ለመቆጣጠር ቴክኖሎጂ እንደ ሀገርም ቢኖር የተሻለ ነው የሚል ሀሳብ አለኝ። ከዚህ በፊትም በነበረ ልምድ ከሌሎች ሀገሮች የአውሮፕላን ሁሉ እየተጠየቀ ነው ለማጥፋት ሲሞከር የነበረና ለሀገሪቱ ይህ ቴክኖሎጂ ኑሮ ችግር በተፈጠረ ወቅት እሱን ነገር በአጭር ጊዜ ለማጥፋት ቢሰራ የሚል ሀሳብ አለኝ። አመሰግናለሁ። የኢትዮጵያ ደን ልማት ለክልሎች የደን እሳትን ለመከላከል የሚያስችሉ የቁሳቁስ ድጋፍ ከማድረጉን ባሻገር ስልጠናዎችን ይሰጣል። እንዲህ አይነት ወቅታዊ ስልጠናዎች ባለሙያዎችና ማህበረሰቡን የማነቃቃትም ሚና እንዳለው አቶ ስለሺ ይገልጻሉ። እንግዲህ እነዚህ ስልጠናዎች በጣም ጥሩ ናቸው። አንደኛ እነዚህ አይነት ስልጠናዎች ወቅቱን ጠብቆ ሲሰጡ አንደኛ ሪፍሬሽ የምናደርጋቸው ነገሮች አሉ፣ ማስታወስ፣ የማነቃቃ ስልጠናዎች ናቸው። ስለዚህ ያው ብዙ ስራዎች ናቸው የምንሰራቸው፣ የእሳት አደጋ ብቻ ሳይሆን ሌሎችም የልማት ስራዎች አሉ፣ ሪፎሬስቴሽን ስራዎች አሉ። እነዚህን ደግሞ በመሀል እነዚህ ስልጠናዎች እንደገና ሪፍሬሽ ያደርጓል። እንደገና ማቴሪያሎች ደግሞ አፕዴት ይሆናሉ መመሪያዎች አፕዴት የሚሆኑበት ሁኔታዎች አሉ። ስለዚህ እነዚህ ስልጠናዎች አጋዥ ናቸው። እኛም እነዚህን ወስደን ወደ ታች ወደ ዞኖች እንደገና ዞኖች ደግሞ ወደ ወረዳዎች ወረዳዎች ደግሞ ወደ ህብረተሰቡና ወደ ቀበሌ የማውረድ ትልቅ ድጋፍ ያደርጋል ማለት ነው። እና ስልጠናዎች በየጊዜው ቢሰጡ ቢስፋፉ፣ በሌላ በኩል ደግሞ አንዳንዱ ይሰለጥንና ወይ ቦታ ይቀይራል ወደ ሌላ አካባቢን ልዛወር ስለምችል ስልጠናዎች ሁል ጊዜ አስፈላጊ ናቸው እና ወቅት ሁኖ የጠበቀ ስልጠና ምን ጊዜም ያስፈልጋል። ስለዚህ አጋዥ ነው ማለት ነው። ለዚህ ስራ በዚህ አጋጣሚ ፌዴራል በተለይ ፌዴራል ፊጂ ማን የኢትዮጵያ ደን ልማትን በጣም አመስገን እፈልጋለሁ። ብዙ ጊዜ አንደኛ ክልላችን ደን እንደ ሀገርም ነው፣ እንደ ሀገርም ከሀገርም አልፎ ለጎረቤት ሀገሮች ጥቅም የሚውል ነው ለኢኮኖሚም አብሮ ለመኖርም ለሰላም ብዙ አስተዋጽኦ ያደርጋል። የክልላችን ደን ለምሳሌ የወስተርን ፓርቱን ብንወስድ ወደ ጅማ ወለጋ የምንወስዱ ከአባይ ተፋሰስ ጋር የተያያዙ ናቸው ና ለውሃ ለውሃ ምንጭነት የሚመነጩ ብዙ ወንዞች አሉ ና እነዚህ ወደ አባይ ተፋሰስ ወደ አባይ የሚገቡ ናቸው ና እዚ አካባቢ ለምሳሌ ያለውን ሶይል ሮዥን ሌሎችን የመቆጣጠር የመያዝ ና ንጹህ የሆነ ውሃ እንደገና ደግሞ ውሃ ወደ መሬት እንዲሰርግና ዴቨሎፕ እንዲሆን ያደርጋል ማለት ነው። ስለዚህ ከክልላችን አልፎ ለጎረቤት ሀገራት የሚጠቅም ነው። በዚህም በባሌም ብትወስድ እንደዚህ ነው። ዳውን ስትሪም ከሶማሌ ክልል አልፎ ሶማሌያ ሀገርን የሚያገለግል ነው ማለት ነው። ተፈጥሮ ድንበር የለውም ይባላል እና የባሌ ተራራዎች ላይ የሚመነጩ ወንዞች ሶማሊያን ወደ 12 ሚሊዮን የሚጠጋ ህዝብ ነው ይመግባል የሚባለው በግብርና ውሎና። ተፈጥሮ ድንበር የለውም። ስለዚህ አንድ ክልል ላይ ብቻ የሚወሰን አይደለም። ይሄ ትልቅ የራሱ ዓለም አቀፍ ሚና እንዲኖረው የሚያደረገ ነው። እውነት ነው እንዳልኩ ከባሌ ባሌ ማውንቴን ከአርባ በላይ የሚፈልቁ ወንዞች ሲሞች እንዳሉ መረጃዎች፣ ጥናቶች የሚያሳዩ እና እኛ በተለይ እንደ ክልል ከፌዴራል ጋርም ከእነዚህ ኤንጂኦዎች ጋርም በዛ አካባቢ በጣም የማልማት የመጠበቅ ስራዎች እየተሰራ ነው እና ያ የሚጠቅመው ለእኛ ለዚህ አካባቢ ለባሌ ህብረተሰብ ብቻ ሳይሆን ዳውን ስትሪም ላሉት በጣም ነው የሚጠቀመው። አሁን እንዳልከው ለግጦሽም ይሁን እንደገና ደግሞ ለምርት ምርታቸውን ለማምረት እንደገና ደግሞ ፍሉድ እንዳይኖርም ለመያዝ ብዙ ስራዎችን ኢኮሲስተም ሰርቪስ ብዙ በዚህ አጭር ገለጽ የማልጨርሳቸው ነገሮች ብዙ ነገሮችን አስተዋጽኦ ያደርጋል ለሶማሌም ማለትና ከኢኮኖሚም ከማህበራዊ ትስስርም ከብዙ ነገሮች ትስር ከሶማሌ አገር ላይ ብዙ ግን የሚያቆራኘን ነው ማለት ነው። ስለዚህ እንድና አሁን ከእሳት ጋር ተያይዞ እና ከሌሎች ጋር ከኤፍዲ ጋር የምንሰራቸው ብዙ ስራዎች አሉ። ኤፍዲዎች በተለይ የደን ልማት ዘርፉ በጣም ያግዘናል ከእሳት ጋር ተያይዞ አንደኛ ስልጠናዎች ይሰጠናል። ሁለተኛ ደግሞ አሁን ያልክ ማቴሪያል ኢኩፕመንት ሰጥቶን እኛም ዲስትሪቢት አድርገናል፣ ወደ ታች ሄደዋል ያንን የምንጠቀመው አሁን ቀድም በስልጠና ላይ ተነስቶ ከኦፌ ጋርም የኦፌ የምናምን የምንለው ደን የለም፣ ደኑ የጋራችን የሁላችንም ስለሆነ ኢኩፕመንቶችንም ያግዙናል። እነዛን ወስን እንጠቀማለን። እንደገና ደግሞ በአካልም መጥቶ ከእኛ ጋር ኢፌዲዎች የደን ልማት ዘርፉ ከእኛ ጋር ወደታች ወርዶ በአካልም ድጋፍ ያደርጋል። እንደገና የማቴሪያል አንዳንድ ጊዜም ሎጂስቲክ ይዞ መኪናም ይዞ ከኛ ጋር ይንቀሳቀሳሉ። ከዛ በተረፈም ደግሞ የዚህ የግንዛቤ ስራ አሁን ዘንድሮ ገና እንግዲህ እየጠበቅን ነው። ባለፉት አመታት የባጀት ድጋፍ ያደርጋሉ። በዚህ በእሳት አደጋና በጣም የቅርብ ግንኙነትና አብረን የምንሰራና ለአንድ ራዕይ ለአንድ አላማ አብረን የምንሰራ ነው ከደን ልማት ከኢትዮጵያ ፌዴራል ደን ልማት ጋር። ስለዚህ በዚሁ አጋጣሚ ማመስገንም እፈልጋለሁ። የኢትዮጵያ ደን ልማት በቴክኖሎጂ የታገዘ ስራ ለመስራት ከዓለም አቀፍ ተቋማት ጋር እየሰራ መሆኑን አቶ ካፕታሙ ይናገራሉ። በቴክኖሎጂ የደረስንባቸውንና በቴክኖሎጂ የምናገኛቸውን መረጃ ተከትለን በተለይ የማይዶትራ የሚባል ፕላትፎርም አለ። ያ ማይዶትራ ከሳተላይት መረጃ በመሰብሰብ መረጃዎችን በየሶስት ቀኑ ሊከሰት የሚችለውንና የእለቱን የእሳት የመከሰት ሁኔታ ትንበያን የሶስት ቀን ትንበያንና የእለቱን ምልከታ መረጃ እየለየን ለየክልሎች አሁን እዚህ አዳራሽ ውስጥ በስልጠና ላይ ያሉ ባለሙያዎች እንዲደርስና እነሱ ከቅርብ ኃላፊዎቻቸው ጋር እየተነጋገሩ ወደ ታችኛው መዋቅር እያስተላለፉ በዚህ አካባቢ በዚህ ወረዳ ወረዳውን ጠቅሶ ስለሆነ መረጃውን ጀኔሬት አድርገን ቡሌቲኖችን የምንልከው በፈጠር ነው የቴሌግራም ቻናል ለየፎካሎቻችን በየተቋሙ ለክልሉ አካባቢ ና ደን ና ላሉ ባለሙያዎች መረጃው ይደርሳል። ያ መረጃን ተከትሎ ያኛው ባለሙያ ደግሞ ቀጥሎ ላለው ለዞንም ለወረዳም መረጃውን የማስተላለፍ ና ችግሩን ለመቅረፍ የሚመክሩ ነገሮች አሉ። ያ ማለት ግን ሙሉ በሙሉ እሳቱን ተቆጣጥረናል ማለት አያለም። አንዳንድ ጊዜ የቴክኖሎጂው በራሱ ያለበት ክፍተት አለ። እሱ ቴክኖሎጂው እዚህ ሀገር ላይ ስላልሆነ የበለጸገው ቴክኖሎጂውን ያበለጽጉትና አዘጋጅተው ከእኛ ጋር ያጋሩትን ሌላ ሀገር ላይ ያሉ ድርጅቶችን በመነጋገር አንዳንድ ትክክለኛውን ሪል ታይም ትክክለኛውን ቦታና በተለይ ስፔሲፊክ ከወረዳም ዝቅ ብሎ ቀበሌ ምናልባትም ከዛ ዝቅ ብሎ ከቀበሌም በታች ደኑ ላይ የሚፈጠረውን እሳት በትክክል ለይቶ መረጃውን ቀድሞ አውቆ ቦታው ላይ ምላሽ ለመስጠት የተወሰኑ ክፍተቶች አሉ። ከዛም በላይ በአሁንም ስልጠናውም ተሰጥቶ በቴክኖሎጂው አጠቃቀም ላይ ክፍተቶችን ስላየን ነው ደግመን አምና የሰጠውን ትሬኒንግ፣ የሰው ኃይል ብቻ እንዲጨምር እና ከደን እሳት ውጪ የደን በሽታና ተባይ የደን መጤና ወራሪ አረምን ጨምረን ስልጠናው እንዲሰጥ ያደረግነው ማለት ነው። በዚህ ዙር የደን ኢንተርፕራይዝ ያላቸው ክልሎች የኦሮሚያ ብሔራዊ ክልላዊ መንግስትና የአማራ ብሔራዊ ክልላዊ መንግስት ውስጥ ያሉ ሁለት የደን ኢንተርፕራይዞች ከባለሙያዎቻቸውን እንዲወክሉ ተደርጓል። ይህ ምክንያቱ ሁለቱ ኢንተርፕራይዞች የሚጠብቋቸው በስራቸው ያሉ የደን ሰፊ የደን ይዞታ ስላለ በነሱ ላይም የሚደርሰውን ጫና ከመቀነስ አንጻር በተለይ አካባቢና ደን ያለው ያለው የሚመራው ተቋምና የደን ኢንተርፕራይዙን የሚመራው ተቋም በተቀናጀ መልኩ የሚላከውንም ግብአት በጋራ በመጠቀም ችግሩም ሲፈጠር ያለውን አቅም አሰባስቦ አብሮ መስራት እንዲቻል እድል ይፈጥራል ብሎ በማሰብ የተፈጠረ መድረክ ነው። ስለዚህ የትልቁ በግብአት ደረጃ በድጋፍ ደረጃ ያሉት ያው አንዱ ይሄ የአቅም ግንባታ ስልጠና መስጠት ነው። ሌላው መረጃዎችን በተገኘው አጋጣሚ መረጃው እንዲተላለፍና ችግሩን ቀድሞ እንዲከላከሉ ማድረግ ላይ ትኩረት ያደረገ ነው። ሌላው ደግሞ ድጋፍ ሲገኝ በተገኘው ድጋፍ የሚገኙ ግብአቶችን ለየክልሎቹ ለሁሉም ለክልሉ ለሁሉም ክልሎችና ለሁለቱም ከተማ መስተዳድሮች ድልድል ተደርጎ ይላካል ማለት ነው። ትልቁ ነገር የሚደለደሉ ግብአቶችን ወስዶ በተገቢው ቦታ በተገቢው ሰዓት ለተገቢው ጉዳይ ማዋል ላይ ትኩረት ሰጥቶ መስራትን ይጠይቃል ማለት ነው። ይሄ ደግሞ በእርግጥ ይሄ ማቴሪያል የሚሰጠው ደኑን ለሚመራ ተቋም ሊሆን ይችላል ምናልባት ችግሩ ደግሞ የሚያጠቃው የደን ሴክተር ብቻ ሳይሆን ሁሉንም ሴክተር የሚያጠቃ ስለሆነ ሁሉም የሚመለከተው ተቋም በሚመለከተኛና በጋራ ጉዳያችን ነው በሚል ስሜት አብሮ መስራት መቀናጀት፣ ችግሩን መከላከልና በተቻለ መጠን በእሳት የሚወድመውንም ሀብት ማስቀረትና ዘርፉ ለኢኮኖሚ የሚሰጠውን በርካታ ጠቀሜታ አስጠብቆ ማስቀጠል ያስፈልጋል ማለት ነው። አድማጮቻችን፣ የዛሬው ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ፕሮግራም ዳግም እስክንገናኝ ሰላሙን ሁሉ እየተመኘ የምሰናበተው የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። ሰላም።